ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የግንቦት 25 2017 ዓ ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በአዲስ አበባ በመንግስት አካላት ታጅቦ የሚፈጸመው የማፊያ ስራ እያነጋገረ ነው። የዚህን በትስስር የተያያዘ የማፊያ ተግባር በተመለከተ የያዝነው ዘገባ አለ። ፋኖ ብልጽግና በአማራና በትግራይ ህዝብ መካከል ግጭት ለመቀስቀስ እየሰራ ነው ሲል ወቅሷል። የፋኖን ምላሽ ይዘናል። በጎንደር ዙሪያና በባህር ዳር አቅራቢያ ፋኖ ከፍተኛ ጀብዶ የፈጸመባቸው ውጊያዎች ተካሂደዋል።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 በአዲስ አበባ በመንግስት አካላት ታጅቦ የሚፈጸመው የማፊያ ስራ እያነጋገረ ነው። ከቅርብ ጊዜ ወዲህ ለስራ ወይም ለትምህርት ወደ ውጭ ሀገር ሰው እንልካለን በማለት ገንዘብ የሚሰበስቡ ድርጅቶች መብዛታቸውን ብዙ ሰው ታዝበዋል። ከነዚህም አን ኤም አልትራ ኮንሰልተንስ የተባለ ድርጅት ነው። የድርጅቱ መስራች ምርጥ ስራ ፈጣሪ ተብላ ተሸልማለች። የሴቶችና ሕጻናት ሚኒስትሯ ኤርጎጌ ተስፋዬም እውቅና ሰጥተዋታል። መሰረት ሚዲያ ለምርመራ ዘገባው ለበርካታ ቀናት አሰባሰብኩት ባለው መረጃ እንደሚጠቁመው ይህ ድርጅት ከ600 በላይ ከሆኑ ሰዎች ከትንሹ 40 ሺህ ብር እስከ ከፍተኛ 680 ሺህ ብር ተቀብሎ አሁን ቢሮውን ዘግቶ ጠፍቷል። እነዚህ መረጃዎች እንደሚጠቁሙት ድርጅቱ በትንሹ 120 ሚሊዮን ብር ገደማ ከህዝብ ሰብስበው ተሰውሯል። ይህ ኤም አልትራ የተባለ ድርጅት አባ ሆልዲንግ በሚል ስም በህጋዊ መንገድ ከተቋቋመ እና በስሩ ቢያንስ 12 ከሚሆኑ ሌሎች ድርጅቶች አንዱ ነው። ባለፉት ሁለት ዓመታት እንደ አርቲስት ሙሉ አለም ታደሰ፣ ዳናዊት መክብብ፣ ሩታ መንግስታብ፣ ቲክቶከሮች ዩቲናስ፣ ፊዮና ወዘተ ያሉትን በህዝብ ዘንድ የሚታወቁ ግለሰቦችን በመጠቀም ባሰራጨው ማስታወቂያ የተታለሉ ብዙዎች ህይወታቸው ተመሰቃቅሏል። ሚዲያው ደረሰኝ ያለው የተረጋገጠ መረጃ እንደሚጠቁመው ስማቸው አይጠቀስ የተባሉ ሕይወታቸውን ያጠፉ ወጣቶች አሉ። ከክፍለ ሀገር በራሳቸውና በቤተሰባቸው በኩል ተበድረው አዲስ አበባ መጥተው ከተጭበረበሩ በኋላ ወደ መጡበት መመለስ ፈርተውና አፍረው በመዲኗ በሴተኛ አዳሪነት የተሰማሩ ሴቶች ይገኛሉ። ምን ብዬ ወላጆቼ ጋር ልመለስ ብለው በአዲስ አበባ ጎዳናዎች ላይ የሚያድሩ እንዳሉም ደርሰንበታል ብሏል። ድርጅቱ የዱቤና የሙሉ ክፍያ አሰራርን በመተግበር ሰዎችን ለትምህርት እንደ ሩማንያ፣ ፖላንድና ሃንጋሪ ያሉ ሀገራት እንደሚልክ በስፋት ማስታወቂያ ሲያስነግር ቆይቷል። እስከ 680 ሺ ብር ከፍለው የሚመዘገቡ ቅድሚያ እንደሚሰጣቸውና ከይዛቸው አልቆ ትኬት በአራት ወር ጊዜ ውስጥ እንደሚረከቡና እንደሚጓዙ ይነገራቸዋል። ሙሉ መክፈል ያልቻሉ ደግሞ ከ10 ፐርሰንት ጀምሮ እየከፈሉ በሂደት የሚቀርባቸውን ወደ ውጭ ሀገር ሄደው ስራ ከጀመሩ በኋላ እንደሚከፍሉ በሂደት የሚቀርባቸውን ወደ ውጭ ሀገር ሄደው ስራ ከጀመሩ በኋላ እንደሚከፍሉ ውል ይፈርማሉ። የግፋቸው ብዛት አንዳንዶቻችን ይባስ ቪዛው መጥቷል፣ የትኬት ክፈሉ ብለው የሙሉ አውሮፕላን ትኬት ጭምር አስከፍለውናል የሚሉ የሚለው አንድ የድርጊቱ ሰለባ ወጣት ነው። ከዛሬ አራት ወር ወዲህ ግን የድርጅቱ ቢሮውን መዝጋቱን የድርጅቱ ኃላፊ ቤተለይም ታደሰና ገሊላ በለጠ የተባለች የቢሮ ኃላፊ ስልክ ማንሳት እንዳቆሙ ተበዳዮች ይናገራሉ። አቤቱታ የቀረበለት ፖሊስ ግለሰቧ ላለመያዙ የሚሰጣቸው ምላሽ ወንጀሉ ውስብስብ ነው ይሉናል። ሌላ ጊዜ ሀገር ውስጥ የለችም ይላሉ። በጣም ያስገርመን። አንዴ ደግሞ በቦዲጋርድ ታጅቧ ስለምትሄድ ነው አሉን። በቦዲጋርድ ታጅቦ የሚሄድ ወንጀለኛ አያዝም ማለት ነው ብለው የሚጠይቁት እነዚህ ወጣቶች ምርጥ ስራ ፈጣሪ ተብላ የተሸለመችና በሕጋዊ መንገድ ፈቃድ አውጥታ በመቶዎች የሚቆጠሩ ሰዎችን ያጭበረበረች ግለሰብ የጸጥታ አካላት እንዴት ማግኘት እንዳልቻሉ ይጠይቃሉ። ይህም ጉዳዩ ላይ ክትትል የሚያደርጉ ፖሊሶች ስራቸውን እንዳይሰሩና ግለሰቧን እንዳይዙ ጫና አለው ብለው ተናግረዋል። ነገር ግን ጫናው ኬት እንደሆነ ከመናገር ተቆጥበዋል። ተጠርጣሪዋ ቤተልሔም ኢትዮኤርስ የተባለና የአዲስ አበባ መስተዳደር የከንቲባ ቢሮን ጨምሮ በርካታ የመንግስት ቢሮዎችን በማጽዳትና የተባይ ቁጥጥር በማድረግ የሚታወቅ ድርጅት ባለቤት ናት። ግለሰቧ በዚህና በሌሎች ድርጅቶቿ ከከፍተኛ የመንግስት የስራ ኃላፊዎች ጋር ትስስር እንዳላት የቀድሞ የድርጅቱ ሰራተኞች ይናገራሉ። አሁን አድራሿ ከመጥፋቱ በፊት ወደ ክስ እንሄዳለን ስንላት መልሷ የትን ብትሄዱ አያዋጣችሁም፣ ራሳችሁ ትጎዳላችሁ ብላ ማስፈራሪያ ትሰጠን ነበር የሚሉት ከሳሾች በመጨረሻ የሄዱት ወደ ፍትህ ሚኒስተር እንደነበር ያስረዳሉ። እዚያ ያገኟቸው የሚኒስተር መስሪያ ቤት ዴይታ ጸሐፊ ጉዳዩን ለዴይታው ካስተላለፉ በምላሹ ጉዳዩን ወደ ድንበር ተሻጋሪ ወንጀል ዳይሬክቶሬት ውሰዱ እንዳሏቸውና ወደ ድንበር ተሻጋሪ ወንጀሎች ዳይሬክቶሬት ኃላፊ ሲሄዱ ደግሞ ወንጀሉ ውስብስብ ነው ብለው እንደመለሳቸው በተስፋ መቁረጥ ይናገራሉ። በዚህ የማጭበርበር ተግባር ምክንያት የሰው ህይወት ጠፍቷል፣ ትዳር ፈርሷል፣ ቤተሰብ ተበትኗል፣ የብዙ ወጣቶች ህይወት ሲኦል ሆኗል። ፋኖ ነው ብልጽግና በአማራና በትግራይ ህዝብ መካከል ግጭት ለመቀስቀስ እየሰራ ነው ሲል ወቀሰ። ገዢው የብልጽግና ቡድን በአማራ ህዝብና በትግራይ መካከል ግጭት ለመቀስቀስ እየሰራ ነው ሲል የአፋባህ የወሎ ቀጠና ህዝብ ግንኙነት መምሪያ ኃላፊ አርበኛ አበበ ፈንታ ወቅሰዋል። ኃላፊው አክለውም በወሎ ራያ ቀጠና ላይ ከሰሞኑ በአገዛዙ ጸጥታ ኃይሎች በጅምላ የተረሸኑ የትግራይ ተወላጅ አሽከርካሪዎች መኖራቸውን ጠቅሶ አገዛዙ ድርጊቱን ፋኖ እንደፈጸመው በማስመሰል ሁለቱን ህዝቦች ወደ ከፋ ደም መፋሰስ እንዲገቡ ጠብቆ እየሰራ መሆኑን ማሳያ ነው ሲል ኮንኗል። ከሰሞኑ በሰሜን ወሎ ዞን ራያ አላማጣ ወረዳ ከዋጃ ከተማ በቅርብ ርቀት ልዩ ስሙ ዋልካ መንደር ተብሎ በሚጠራው ጥቁር አስፋልቱን ተከትሎ በሚገኘው አካባቢ ላይ የአገዛዙ ኃይሎች የትግራይ ተወላጅ የሆኑ የጭነት መኪና አሽከርካሪዎችን በገፍ መረሸናቸው ተሰምተዋል። የአገዛዙ ኃይሎች በአሽከርካሪዎቹ ላይ እርምጃቸውን የወሰዱት ከሰሞኑ ማንኛውንም አይነት ጭነት የጫኑ ተሽከርካሪዎች ወደ ትግራይ ክልል እንዳይገቡ በፌዴራሉ መንግስት ተጥሎ ከነበረው እገዳ ጋር በተገናኘ ሲሆን የጭነት መኪና አሽከርካሪዎቹ ላይ ግድያውን የፈጸመው ፋኖ ነው የሚል ሐሰተኛ መረጃ በማሰራጨት በትግራይና በአማራ ሕዝብ መካከል ግጭት ለመቀስቀስ ሲሞክሩ ተስተውሏል። ይህንም በሚመለከት የአፋ ባሀ የወሎ ቀጠና ሕዝብ ግንኙነት መምሪያ ኃላፊ አርበኛ አበበ ፈንታው ገዢው ብልጽግና ቡድን በአማራ ሕዝብና በትግራይ ሕዝብ መካከል ከዚህ በፊት የነበሩ ደም አፋሳሽ ጦርነትና ውጤቶች ሰዎችን በሰላማዊና ከጦርነት ውጪ በሆነ መንገድ ለመፍታት እንዳይሞክሩ ግጭት ቀስቃሽ የሆኑ ተግባራቶችን አጥብቆ እየፈጸመ ነው ሲል በማህበራዊ ትስስር ገጾ አስነብበዋል። ኃላፊው አክሎም አገዛዙ ይህንን ጸረ ህዝብ ተግባሩን ፋኖ ነው የፈጸመው በሚል ሆን ብሎ ለማሳበብ እየሞከረ ነው ያለ ሲሆን፣ ይህ ሴራውም በሁለቱ ህዝቦች መካከል ጥላቻን በመፍጠር ወደ ግጭት እንዲገቡ ለማድረግ የሄደበት ርቀት ነው ብሏል። የብልጽግና ቡድን ሰዎች የሁለቱን ክልል ህዝቦች ዳግም ወደ ከፋ ጦርነት በማስገባት ስልጣናቸውን ለማራዘም እየፈጸሙት ያለውን ድርጊት ህብረተሰቡ እንዲያውቀው ሲል የህዝብ ግንኙነት መምሪያው ኃላፊው አርበኛ አበበ ፈንታው በማህበራዊ ትስስር ገጹ ባሰፈረው ጽሁፍ አሳስበዋል። የፋኖ ፈጣን ግስጋሴ ያስደነገጠው ያገዛዙ ኃይል በአማራና በትግራይ ህዝብ መካከል እንዲሁም በአማራና በሌሎች ብሔር ብሔረሰቦች መካከል የከፋ ግጭት በመቀስቀስና አጀንዳ በመስጠት የፋኖ እንግስጋሴ ገታለው በሚል እንቅስቃሴ ላይ መሆኑን ለማወቅ ተችሏል። በጎንደር ዙሪያና በባህር ዳር አቅራቢያ ፋኖ ከፍተኛ ጀብዶ የፈጸመባቸው ውጊያዎች ተካሂዱ። በጎንደር ዙሪያ ወረዳ ድንዛዝ ተብሎ በሚጠራው አካባቢ በተፈጸመ ደፈጣ ጥቃት ሁለት ተሽከርካሪ ሙሉ ያገዛዙ ወታደር ሙትና ቁስለኛ መደረጉ ታውቀዋል። በማዕከላዊ ጎንደር ዙሪያ ወረዳ ልዩ ስሙ ድንዛዝ ተብሎ በሚጠራው ቀጠና ዛሬ ግንቦት 24 2017 ዓ.ም እኩለ ቀን ገደማ ላይ በተፈጸመ ደፈጣ ጥቃት ሁለት ተሽከርካሪ ሙሉ ሙሉ ያገዛዙ ወታደር ሙትና ቁስለኛ መደረጋቸው ነው። መረብ ሚዲያ ከአፋ ባሀ በጎንደር ሕዝብ ግንኙነት መምሪያ ለማረጋገጥ የቻለው የደፈጣ ጥቃቱ የተፈጸመው ከማክሰኝት ወደ በለሳ ይጓዙ በነበሩ የጸረ አማራው አገዛዝ ስርዓት ወታደሮች ላይ ነው። ስለዚህ በሁለት ተሽከርካሪ ላይ ተሳፍረው የነበሩትን ነው ሙሉ በሙሉ ሙትና ቁስለኛ ማድረግ የተቻለው ተብለዋል። በአገዛዙ ወታደሮች ላይ ደፈጣ ጥቃቱን በመፈጸም ከፍተኛ ኪሳራ ያደረሱት አፋብሃ በጎንደር ጥቁር አንበሳ ክፍለ ጦር ስር የሚገኙት የድልበር ብርጌድ ፋኖች መሆናቸውም ተገልጿል። በሌላ በኩል በባህር ዳር አቅራቢያ በአቸፈር ወንድዬ ቀጠና በተደረገ ውጊያ 24 የአገዛዙ ወታደሮች ሲገደሉ ከ42 በላይ የሚሆኑት ደግሞ መቁሰላቸው ተሰምተዋል። በዚህ ውጊያ አንድ ብሬንን ጨምሮ በርካታ የነፍስ ወከፍ መሳሪያ ከአገዛዙ ኃይል ተማርከዋል። አፋብሃ በጎጃም ቀጠና የጎጃም አገው ምድር ክፍለ ጦር ልዩ ኮማንዶ አባላት ከአቤ ጉበኛ ብርጌድ ጋር በመቀናጀት በአቸፈር ወንድዬ ታላቅ ገድል መፈጸማቸው ተሰምተዋል። በአቸፈር ወንድዬ ቀጠና መነሻውን ከሀሙሲት በማድረግ በማራ ሜዳን ያለ ልዩ ቦታው ማራ ተራራና ዘንዶ ተራራ ላይ በመስፈር በፋኖ ላይ ከበባብ ለማድረግ ያሰበው ያግዛዙ ኃይል በጎጃም አገው ምድር ክፍለ ጦር የኮማንዶ ኃይልና ና በአቤ ጉበኛ ብርጌድ ፋኖች ከባድ ጥቃት እንደተሰነዘረበት ከክፍለ ጦሩ ህዝብ ግንኙነት መ ማምሪያ ያገኘ ነው መረጃ ያመለክታል። በዚህ ኦፕሬሽን ሁለት ብሬን አንድ ጂም ስሪ ስምንት ቁመ ጠብቀኝና አስራ አንድ ክላሽንኮፍ መሳሪያ ከብልጽግና ጦር መማረኩ ታውቋል። በተጨማሪም በኦፕሬሽኑ ሀያ አራት ያገዛዙ ወታደሮች ሲገደሉ ከአርባ ሁለት በላይ የሚሆኑት ደግሞ መቁሰላቸውን ሰምተናል። የብልጽግና ጦር ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በመታመማቸው ምክንያት በጊዜያዊነት እንደተተኩ ተሰማ። የብልጽግና ጦር ዋና አዛዥ፣ የኢትዮጵያ የእርስ በርስ ጦርነት መሪ፣ የቀድሞ ምርኮኛ፣ በመሩት ጦርነት ሁሉ ሽንፈት የማጣቸው ፊልድ ማርሻል ብርሃኑ ጁላ ባጋጠማቸው የጤና እክል ምክንያት በመደበኛ የስራ ገበታቸው ላይ እየተገኙ አይደለም ተብሏል። የኢትዮጵያ መከላከያ ሰራዊት ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከሰሞኑ ባልተለመደ መልኩ በመደበኛ ስራቸው ላይ የተገኙ አለመሆኑን ለጉዳዩ ቅርበት ያላቸው ምንጮች ነግረውኛል ሲል ዞብል ፖስት ዘግበዋል። ፊልድ ማርሻሉ በመደበኛ የስራ ገበታቸው ላይ የተገኙ ያልሆነው ባጋጠማቸው የጤና እክል ምክንያት እንደሆነ የተገኘው መረጃ ያሳያል። ጠቅላይ ኢታማዦር ሹም ከዚህ ቀደም ያተነፋፈስ የጤና ችግር እንደነበረባቸው የጠቆሙት የመረጃ ምንጮች ይኸው የጤና እክል ከሰሞኑ መልሶ ሳሀገረሽባቸው እንዳልቀረ አያይዘው አስረድተዋል። ፊልድ ማርሻል ብርሃኑ ጁላ ከአየር ኃይል አዛዡ ጄኔራል ይልማ መርዳሳ ጋር ባሳለፍነው ሳምንት የጦር መሳሪያ ግዢ ለመፈጸም ከሄዱበት ራሺያ ወደ ሀገር ቤት መመለሳቸው ይታወሳል። ኤታማዦር ሹሙ ከራሺያ ከተመለሱ በኋላ ከመደበኛ የሥራ ገበታቸው ላይ በተደጋጋሚ ቀናት አልተገኙም። ፊልድ ማርሻሉ ወደ ቢሮ ካለመግባትም በተጨማሪ ከራሺያ ጉዟቸው መልስ በተደረገው የወታደራዊ ካውንስሉ ስብሰባ ላይም ሊገኙ እንዳልቻሉ ተገልጿል። ጠቅላይ ኢታማዦር ሹሙ በስራ ገበታቸው ላይ ለመገኘት አለመቻላቸውን ተከትሎ የመከላከያ ሰራዊቱ የወታደራዊ ደህንነት ኃላፊ ጄኔራል ጌታቸው ጉዲና የፊልድ ማርሻል ብርሃኑን ቦታ በጊዜያዊነት ተክተው ለሰራዊቱ አመራር እየሰጡ እንደሚገኙ ዞብል ፖስት የደረሰውን መረጃ ዋቢ አድርጎ ዘግበዋል። ከዚሁ ጋር ተያይዘው ጠቅላይ ኢታማዦሩ በስራ ገበታቸው ላይ ሳይገኙ ሲቀሩ እሳቸውን በጊዜያዊነት ተክቶ ሊሰራ የሚገባው ምክትል ጠቅላይ ኢታማዦር ሹም ጄኔራል አበባው ታደሰ አይደለም ወይ የሚል ጥያቄ ጥያቄ ለመረጃ ምንጩ የቀረበላቸው ቢሆንም የመረጃ ምንጩ በቀረበላቸው ጥያቄ ዙሪያ በቂ መረጃ እንደሌላቸው ገልጸዋል። ዩክሬን አንድ ዓመት ከስድስት ወር የፈጀባትን የኦፕሬሽን ዝግጅት በሩሲያ ላይ ፈጸመች። ዩክሬን ለማዘጋጀት አንድ ዓመት ከስድስት ወር ከዘጠኝ ቀን የፈጀባትን ልዩ ኦፕሬሽን በሩሲያ ላይ ፈጽማ ከፍተኛ ኪሳራ አድሳባታለች። ይህ የዩክሬን ልዩ ዝግጅት እየተደረገው ደግሞ በሩሲያ ግዛት ውስጥ ነው። ዩክሬን ይህንን ዝግጅት ስታደርግ ሚስጥር እንዳይወጣ ለማድረግ ለየትኛውም አጋሮቹ አላሳወቀችም። ድሮኖቹን የማምረት የመገጣጠምና ለጥቃት የማዘጋጀት ስራ ሲሰራ የነበረው ከሩሲያ ጦር ማዘዣዎች አካባቢ ነው ተብሏል። ድሮኖቹ ለጥቃት ተዘጋጅተው እንዳለቁ ያንን ሲያዘጋጁ የነበሩ ዩክሬናውያን ሩሲያን ለቀው ወደ ዩክሬን ተመልሰዋል። ከዚያ ድሮኖቹን የያዙ ኮንቴነር መኪኖች ወደ ዘጠኝ የሩሲያ ግዛቶች መሰማራታቸው ተገልጸዋል። እናም በዘጠኙም የአየር ማረፊያዎች ውስጥ ያሉ አራት ያሉ አርባ ስትራቴጂክ ቦምበሮች በሪሞት ኮንትሮል እንዳልነበሩ አድርጓቸው ድሮኖቹ ኤአይ ተገጥሞላቸው ስለነበር ኢላማቸውን በራሳቸው ያሳኩ ነበሩም ተብሏል። በየጦር ጣቢያው ከተቀመጠው የሩሲያ ሚሳይሎች ውስጥ 34 ፐርሰንት ወድመዋል። ሩሲያ መቶ 40 ቦምበሮች የነበሯት ቢሆንም አሁን የቀሯት መቶ ብቻ ሆነዋል። ፕሬዚዳንት ቮሎዲሚር ዘሌንስኪ ክስተቱ በታሪክ ተጽፎ ይቀመጣል ሲሉ በጀብዱ ተሞልተው ገልጸውታል። ሩሲያ ጦርነቱን ካላቆመች ገና የምትከፍለው ዋጋ ውድ ነውም ብለዋል። ራሽያ በዚህ ጥቃት ብቻ በግምት ከ2 ቢሊየን ዶላር በላይ ከስራለች ተብለዋል። ራሽያ ለአጸፋዊ ምላሹ ኦሬሽንግ አሬስ 26 የተባለውን ስትራቴጂክ ሚሳይል ልትጠቀም እንደምትችል እየተነገረ ነው። ይህ ሚሳይል የመታበትን ኢላማ በ400 ዲግሪ ሴልሺየስ ሙቀት የሚቃጠል አደገኛ መሳሪያ ነው። ፑቲን የሴኩሪቲ አመራሮችን አስቸኳይ ስብሰባ የጠሩ ሲሆን የራሽያ ምላሽም እየተጠበቀ ነው። አድማጭ ተመልካቾቻችን፣ የሰዓቱ የሮሃ ቴቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።